ኢትዮጵያንውያን፣ እንደምናችሁ እንደምንዋላችሁ፣ ዛሬ ነገሮችን የምናይበት ነው። ነገሮችን የምናይበት ነው። ዛሬ የምናየው ነገር ምንድን ነው? ስለ ፍቅሪዝም ሃይማኖት መስራች ነኝ የሚለው ወጣትና ስለ እሱ የሀሳብ ትችት ጠቅላይ ሚኒስትሩን አብይ አህመድ ምን እያሉ ነው? ዶክተር አብይ አህመድ በፍቅሪዝም ሃይማኖት መስራች ምን እየተባለ ነው? ከባድ የሆነ የስድብ ረጅብን እየወረደበት ነው። በጣም ከባድ ማለት ነው። እንደዚህ አይባልም ጀመርም አይነገርም ለምንድን ነው እውነት ነው እንግዲህ እንደምናውቀው አገሪቱ ችግር ውስጥ ናት ጠፍቶና የለም የአንድ የብሔር የበላይነት እንዳለን እናውቃለን። ግን ይህንን ያደረገው ዶክተር አብይ ነው ለማለት እኔ በግሌ እቸገራለሁኝ ከሱ በታች ያሉ ሰዎች ግን ለዚህ ጉዳይ ተጠያቂ ናቸው እንደምታዩት በደስ በሚል አማርኛ ነው ሲናገር የነበረው። ደስ ሳይል አማርኛው አብይ አህመድና ሰዎቹ የእሱ ግሩፖችም እንደሚያሳፍኑትና እንደሚያስገርፉት እርግጠኛ ነኝ። ለምን ካላችሁኝ ከአሁን በፊትም እያየናቸው ነው። ብዙ ፖለቲከኞች እየታዙ፣ እየተገረፉ፣ እየተደብደቡ ነው። በእርግጥ የመንግስት አካል ስትሆን የሚነካት ትችት ደግሞ አይፈራም። ስድብ መኖር የለበትም። ስድብ መኖር የለበት ነው ምለው ባይዘወይ ግን እዚህ ላይ የፍቅሪዝም ሃይማኖት አእምሮ በጣም ተረክቷል። ማለት የሆነ ቦታ ላይ ሰዎች የቋንቋን የበላይነት በመውሰድ እንዳይተናገድ እንዳያረጉት ነው ሲናገር የነበር ሚዲያ ላይ ሰምታችሁ ነበረ። እናንተ ምንድን ነው የምትሉት? ከሁለቱ አሁን የማን ነው ሀሳብ ትክክል? የፍቅሪዝም ጠቅላላ አርጉ ነገሮችን ከዶክተር አብይ ላይ አድርጎ መሳደቡ ነው ችግሩ፣ ወይስ እውነትም ይሄ ነገር እያለ ብዙ ሰዎች ማስታከል ያቃጣችሁ ነገር አለ ወይ ብለን ነው ምን አስበው። እስኪ እናንተ በምታስቡት ሀሳብ ምንድን ነው የምታስቡት? ይሄን ወይስ ግን እያመጣሽ ቆለልሽው ነውና ነው እና ነገሩን ይከብዳል። ይከብዳል። በጣም ከባድ ነው። ከባድ ነው። ለማንኛውም መንግስታችን ይህነድሽ ማሰር የለበትም ነው የምለው። ማሰር የለበትም መንግስታችን። የነርሽ ለምን አንድ ሁለት ሶስት ታስሯል። ሌሎች ሰዎች ይመራሉ። እሱን ብናስረው ምትል ከሆነ ህዝቡ በሙሉ ውስጥ ላይ በሽታ አለበት ማለት። ልክ እንደሱ መናገር ይፈልጋል። አጠቃላይ የኢትዮጵያ ህዝብ እንደሱ መናገር ይፈልጋል። ለዛ ነው ህዝቡ እየተስድደ ያለው። ስለዚህ እናንተ ኢትዮጵያውያኖች ሁላችንም ይህን ነገር በአንጻራዊ በተለይ አመራሮቹ በአንጻራዊ አይታችሁ የሁሉ ሰው ጥያቄ ስለሆነ መሰዳደቡ መዘላለፉ ይቅርና፣ እንደ ተማረ እንዳዋቂ ሰው ከጦርነት ከችግር ከረሃብ ከመደፋረስ ምንም አይገኝም። የሚገኘው ከሰላም ነው ከፍቅር ነው እና ኢትዮጵያ ህዝብ ሰላም ምሎ እንዲያድር በሰላም በልቶ እንዲተኛ ስለሚፈለግ ስለሚፈለግ የሁለቱን ሰዎች ንግግር ከማጋል ፍቅርይዝም የሚናገረውንም ንግግር ተናገር ተናገር እያሉ ሰውየውን እንዲናገር ከማበረታታት ይልቅ እሱን ልብቻው መምከር፣ ቤተሰብ ካላቸው ቤተሰቦቹ ብትመክሩት። እንዲ ጠቅላይ ሚኒስትርን ያህል ነገር በአደባባይ አይነገርም። በውስጥ ከቻለ በውስጥ የሚነገር እንጂ በአደባባይ አይነገርም። ለምን ያስቀጣል። አንደኛ የእሱም ህይወት ወይም የእሱም ቀጣይነት አስቸጋሪ ነው የሚሆን። ራሱንም እስክሬን የሚጥለው ለምን እኒህ ሰዎች እኮ መንግስት ወክሯችኋል። ስለዚህ መንግስት ስለወክራቸው እንደ መንግስት በፀረ ሙስና በኩል ሰዎቹ መያዝ ያለባቸው መጠየቅ አለባቸው። በመረጃ መረጃ በመያዝ እያንዳንዱ የሚጎሉትን ሰዎች ለህግ ማቅረብ ና ያለበት ነው፣ ብይማ ነው በግሌ። ሁላችሁም አስተሳሰብ ና ሀሳብ ይኖራችኋል። ይህን ቪዲዮ ምትት በሙሉ ሀሳብ ና አስተያየት ይኖራችኋል በዚህ በኩል ስለዚህ ሀሳብን አስተያየት ካላችሁ መጀመሪያ ሰብስክራይብ አድርጋችሁ ከዛ ኮሜንት ላይ አስቀምጡልኝ። ቀጣይ ላይ የእናንተን ሀሳብ ፒናጦ እና ሰዎች በእናንተ ሀሳብ ላይ እንዲነጋገሩበት አድርጋለሁ። በአሁኑ ሰዓት ግን የጠቅላይ ሚኒስትሩ ና የፍቅሪዝም ምት አስኪያጅ ወይም መስራች የሆነው ወጣት ያለኛ ሰጣገባ ንግግርና ስድድብ ይደብራል ደስ ያለም ቀሪ ትውልድ ከነሱ ምን ይማራል? ቀጣይ ትውልድ ከነሱ ምን ይማራል? ምን ይዞ ይሄዳል የሚለውን ነገር ነው ማሰብ ያለብን እንጂ የትምህርት ዲስፕሊኑ በየቦታው ያለው የአንድ ብሔር የበላይነት፣ እሱሱ ነገር እኛም ብቻችን በጣም ሳናድር ለቀርቶ ወይም ሳስከፋ ነቀርቶ የለም፣ ጊዜ ያልፋል። ያው መንግስት ወራጅ ነው፣ መንግስትም እድሜው አይቀጠልም። የበላ ሁሉ መጠየቁ ስለማይቀር ሁላችሁም እሰውበት። በተለይ ደግሞ የኦሮሞ ወንድም እናቶቻችን ይህን ነገር በዲቴሊ ወይም ጥልቅ ባለው በበሰለ አእምሮ እሰውበት። ምክንያቱም ከአሁን በፊት ህወሓት ነበረችው። ህወሓት ስተድ ትግሬዎች የደረሰባቸው መከራ ታውቋላችሁ። አሁን ደግሞ ኦሮሞ ነው ያለ። ኦሮሞ ስርዓት በጣም ከብዶ አክብዶት ነው ያለ። እሱ ደግሞ ሲወገድ መወገዱ ስለማይቀር ጊዜ ስለሚደርስ የዛን ጊዜ እናንተ ከምትጫኑ እናንተም ችግር ከምትገቡ ሁላችሁን ቆም ብላችሁ በማሰብ ኢትዮጵያ የጋራ ሀገር ናት፣ በፍቅር የምንኖርበት ሀገር ናት። ስለዚህ ይችን ሀገር አብረን በድህነቷን እናሻግራት፣ ወደ ተሻለ የህይወት ኑሮ በመተባበር እናሻግራት። ተዋልደናል፣ ተጋምደናል። ከአሁን በኋላ ጦርነት፣ ስደት፣ ችግር ይበቃናል። የአዋቂዎች ሀገር ትሆን ዘንድ እመኛለሁ። ሁላችሁን አመሰግናለሁ። ሰብስክራይብ፣ ላይክ ኤንድ ሸር ማድረግ አብራችሁ ቤተሰብ ሁኑ። ይመቻችሁ።